ቦታ የለም። ቆይ ሉራ ቆይ፣ ሰው የማይመቸው ማውራት። እኔ ታብታብ እያደረኩልሽ ነው። ምን ርዕስ እንደመጣ ታውቃላችሁ? የሩታና የሄርሜላ ፀብ ተባባሰ።

ሚውት ያረጉትን አስርጅና ገኒን አስገቢያት። ያያሚንናት ያስገባለሁ። እኔ ወርጄ ሌላ ገኒ እኮ ነው። ቦታ አለ፣ ቦታ አለ።

እኔ ሰምቼሻለሁ ዩትዩብ ላይ ሄዳችሁ ነው ደንግጬ ምናምን ስትሄጂ ሰሞኑን እንትን ቴክታክ ላይ አሁን እሱ ሲዘፍን ሪፖስት አታደርግም ነበረ እንትን ባይል፣ ግን ይሄ ነገር ደግሞ የተለቀቀው መቼ እንደው ታውቂያለሽ? ከትናንትና ወዲያ ነው ማታ ዝግጅቱን ያደረጉ ጊዜ ትላንትና የለቀቀው ያን እንትን ስላለ ነው፣ ዛሬ የተለቀቀው ትላንትና ያንን ስልኩን ብዙ መንገድ ሄዱ። የራስ ነገር የሆነ የትም አይሄድም ምናምን እያለ ያ ቦታ ስለእንትን ስላለበት መጀመሪያ ስላስቀደመ እንጂ በትላንት ወዲያ ነው የተቀረጠው። እሺ፣ እናቴ እሷ ደግሞ አይተሻል? ስንት ሰዓት ላይ ነው ማታ ኢንስታግራም ላይ ፈጣሪዋን እያመሰገነች ወርቋን እያሳየችን የቅጠቅ እንደው ጣታው ድምቀት ብለች ካልሆነ በስተቀር እኮ እሱ እኮ በኛ ነው። በጣም ነው የሚያስደስተው እንዲህ የማወዛገብ። እኔ ደግሞ ገኝዋ ደስ ያለኝ የዘፈነው ፎቶን እየለጠፈ መሆኑ፣ አቤት ደስታዬ። ፎቶዋን ባይለጥፍ እኮ ለሌላ ነው፣ ለድሮ ፍቅረኛው ነው። ከሞጡት ነበር። ለዛ ነው ለዛ ነው እንደዚህ ያደረገው። እናንተ ብሎ ናቸው የማልወዳት ልጅ አለች አይደለ? እሷን መቼም ስሟን ስቼ የማልጠግም ምን ምን አለች መሰለኝ። ዛሬ አዳመ ትንሽ አይቼዋታለሁ። ሰላም የሚገርመው አመቻችሁ። ሰላም እንእንዴት አመሻችሁ? ሰላም አመሻችሁማሁ። ሰላም ብያለሁ። እንት ይህ እንዲያታረግ ፈልጌ ነው። እሺ፣ እኔ ቆንጆ ማቀናበሪያውን እያን አልተማክሽም ወደ እዛ ሄዳለች። ብሌንእነወይ ፕሮፋይሉን እንዳታረጊ ፎቶን ይሄ ማቀናበሪያው ካለሽ አጥፊ ድሌት አድርጊ አንቺዬ። ከሶስት ወር በኋላ እራቁት እንትን ጽሑፍ አሉ እያደረገ እራቁታቸውን ቁጭ ነው። ኔትወርክ ይሄ ቀይ ነገር በሙሉ

የእኔ ውድ እና ከታች ያሉ አስገቢ ሁላችሁንም ሰላም ብያለሁኝ፣ የኔ ውዶች ፈጣሪ ጠብቃችሁ። ምንም ችግር የለም፣ ማታ ይመጡልናል። እሺ ውዶች፣ ፈጣሪ ጠብቃችሁ ባላችሁበት። እና እንትኑን እንዳታረጊ፣ እሺ፣ እንዳታረጊ፣ ሁለተኛ እንዳታረጊ፣ ቀዩን፣ እሺ። እንዳለ የእነሱ አሁን ከልክሏል ቲክታክ ዋርኒንግ እየሰጠነ ብሌን እየሰማቸው ያለለቤቱ ዋርኒንግ እየሰጠ ታብታብ እያደረግን ኮፒሊንግ እያደረግን ነው። ብቻ እናንተ ራሱ ኩርፍ ኩርፋይል ያደረጋችሁ ራሱ ቀይሩት። በእውነት ዋርኒንግ ይሰጣችኋል። ቲክታካችሁን ተፈለጋችሁት ማለት ነውናንቺ ሀሪፍ ነው እኔ ነኝ እኛ ነ አደለምው ሁለታችን ቀይ ቀይ ያደረጉት ሁለታ ቀይ ቀይ ያደረጉት ይቀይሩ እንዳለ ዋርኒንግ እየሰጠ እሺ። እኔ ውዶች፣ እሽማ ሰላሙን በጣም ወዳችሁ በጣም ነው የማመሰግነው። አይ ረግድማ የለቀቃችሁትን ተው፣ ይመጣሉ ወይ እያሉሽ ነው። እኛ እናቅም እንግዲህ፣ በራሳችሁ በራሳችሁ ሙድ ከታትሉን እንዴ እናንተ እና ደግሞ ዛሬ አልሰማችሁትም? እንደ በቀድ የሚሆነ ሊ ሲጠይቀው እና እህድ ያለ ብሏል እኮ የቲክታክ ከአዋርድ ዛሬ ውድድር አለ። ሳታቃላችሁ አደል? እህድ ያለን ብሏል። ዛሬ ነው እንዴ? እንግዲህ ፈጣሪ ለድለኛ ይስጠው እንጂ ይሄድ ያሉ ለድምቀቱ እና ሰላም ሁኑልኝ። ለማንኛውም አስገቡ፣ ከታች የሚመጡ ልጆች አሉ፣ አስገቡ። የእኔ ማ አንቺ፣ መጨረሻ ፓርቷ ብቻ ነች የምትናፍቀኝ። ምን እሱ ነገር እንደ የመጨረሻ ሰዓት ነው። እንዲህ አንች ነገር ያችን ነገር መጨረሻ ላይ ያስረከበችው በጣም ደስ ይላል። እግዚአብሔር ነው።

አንድ ቀንም ሲያባል የፖሊሶች ቤት ጋር የኛ ቤት ነው። አሁን በጣም ተለማምደነዋል። የእኛም ቤት ነው፣ መብት አለን

የምትፈልገውን ሰው ብቻ የምታስገባው ትገለብጠናለች። እኛ አስገባቱን ራሱ ከብሌን ነው የምማረው። ይቅርታ አርቆልኝና እኔ ለማንም ቤት እኔ ለማንም አልሰጥም የፈለግኩት። ቆይ ቆይ፣ አሁን ዩዘር አሁን ስለገባች እኔ ሰላም ሌላት ነው ኢንፎርሜሽን ይዛ መጣ። ሰላም ዩዘር ስታይ አላታስታይኝ ማዳም እመስልሻለሁ። ሶፋ ላይ ቁጭ ብዬ እና ምድር እየተሽከረከርኩኝ እንደው ቁጭ ብዬ መሰለች

ምንቶቻለህ? ነገሯ ትላንትና ተገናግለናት ነበር። ምን ነው ትላንት የጠፋት? አሁን እኛ እንድናወራ የትናንትናው ቀለበት ነው ግራ ያጋባኝ። አረ ምን ግራ የለምን ያለ ሁሉም፣ ቀኝ በቀኝ ነው፣ ቀኝ በቀኝ ነው ሁሉም። ጎረቤት ነሽ እንዴ? ብሌን ጎረቤት ነሽ እንዴ? ነበርሽ እንዴ? እዛ አንቺ የቀሩበትን የምታገ እንጀ የተቆ ሰላም ናቸው። ሁሉም ሰላም ናቸው። ምን ይሆናሉ? እኛ በሀገራቸው ላይ ነው እነሱ፣ እኛ ዴብ ላይ ለእኛ አንቺ ደግሞ ምን ይሆናሉ? አመሰግናለሁ ብሌንዬ ብላ አፍያ ብላ አፍያ ላይክ እኮ ሰላሳ ሺህ ሞላኩ። ታድያ አንቺ ቆ ለሚሆነ ያኛ ሮማንቲክስ ምን ሆነሻል አለኝ ወደ ኋላ የሚመለስ ወደ ኋላ ተመለሰ፣ ልጅነቱን አስታወሰ። እዚህ ሊሻል እንዴት በልጅነት አ በእኔ ጊዜ እሮጠሽ ነበረ። ምሴ ሶስት መቶ ሺህ ገባ እኮ ሶስት መቶ ሺህ ቪው ታዲያ፣ አንቺ ደግሞ ሁሉም ሮማንቲክ ነው የሚፈልገው፣ ማን ጭንቀት ይፈልጋል ብሎ እኔ እኮ ናንቺ አይቀንሱም፣ ኮበስሉ አይቀንሱም። ስብት እየመጡባቸው እኔ የምልሽ እንደው የሚገርመው ነገር የትላንትና ጫማውና የተነጠፈው አበባ እኔ ራሴ። አንቺ ደግሞ እንዲህ የሚያቅም አይመስለኝም ነበረ አየት መደበራቸውን ታዲያ

እላምንም ካላወራችሁ ልውረድ በቃ እናንተን እኔ የማዳምጥበት ምንዳምምንዳ፣ ለቅሶ ቤት ነው ነው። እነሱ ማ ልጄ እኛ ምን ያወራሉ? አሁን እኮ እኛን መከለ ሙዚቀኛ አድርገውናል። እስኪ ንገሪኝ፣ የመጀመሪያ ስጠፍሺ እንደዚህ ለምንድን ነው? የለም ፍቅር ፍቅር የኔ ቆንጆ ለምንድን ነው ያለቀሽው? የድሮና አስታሰች፣ እስቲ ፍቅር ትንገረን። ንገሪ፣ ምን ነው? ትዝታ መጣባት። ትናንትና ባአጋማው ነው ይሄንባ። ትናንትና ነበር አውቃ ነው ስትፎግረን። ትናንት ተንኮለኛ ነው።